እጅግ አሳዛኝ መረጃዎች መካከል አንዱ በተለይ ሴት ልጅ ወይም እናት በወሊድ ምክንያት ህይወቷ ሲያልፍ የበርካቶች ልብ ይሰብራል። የጋዜጠኛና አክቲቪስት ደሴይ አሸናፊ ባለቤት በወሊድ ምክንያት ከዚህ ዓለም በሞት የተለየች ሲሆን ለባለቤቷና ለመላው ዘመድ አዝማድ መጽናናትን በርካቶች እየተመኙ እንደሚገኙ ጭምርም ነው። ሴት ልጅ በወሊድ ምክንያት ስትሞት በጣም ልብ እንደሚሰብር ጭምርም ነው። እጅግ አሳዛኝ ነው። እንግዲህ ይህ ጋዜጠኛና አክቲቪስት እንደሆነ ጭምርም ነው። በተለያዩ ማህበራዊ ሚዲያ ላይም ከዚህ በፊትም በተለያዩ በፖለቲካዊ ይዘቶቹ በርካቶችን ሲያነጋግሩት ከነበሩት ፖለቲከኞች ወይም ጋዜጠኞችም መካከል አንዱ እንደሆነ ጨምረም ነው። ባለቤቱ ምስሉ ላይ እንደምትመለከቷት ይቺ መልከ መልካም ወጣት በወሊድ ምክንያት ኅልፈቷ በርካቶችን እንዳሳዘነ ጨምረም በርካቶቹም ሐዘናቸውን መቆጣጠራቸው እስኪያቅታቸው ድረስ እንዳነቡ ጨምረም ነው የቅርብ ወዳጆቿና ዘመድ አዝማዶቿ በጣም አሳዛኝ መረጃን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው ነፍሲ ማር ሚኪነኝ ከሚኪታ ፎረም ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።